በቅድሚያ አንድ ቪዲዮ ሼር አደርጋችኋለሁ እና ከአንድ ጠንካራ እህቴ የተላከልኝ ቪዲዮ ነው። ሰላም ጤና፣ እንዴት ናቸው ውድ ቤተሰቦቼ? የሰላም ናቸው የደህና ናቸው? እኔ በጣም ሰላም የደህና ነኝ ብያላችሁ። በሰላማችሁ ብዙ ትርፍርፍ ይበልልኝ። እዚጋ በጣም አብጣብኝ እያመመችኝ ነው እና ምን እንደሆነች እንጃ በነገራችን ላይ እየባሰባት ሄደች። ስነፈከት ደግሞ የምችኝ ነው። ለማንኛውም ወደ ቪዲዮ ከመሄዳችን በፊት ስለ ቪዲዮ አንድ ነገር ላስረዳችሁ። እህታችን ከ አስራ አምስት ዓመት እንደዛ ከአስራ አራት ዓመት በፊት መሰለኝ ና ባል ነበራት እና ከባሏ ጋር አብረውየ ኖሩ እያለ ያው የልጅነት ባለ ሆነ። አብረውየ ኖሩ እያለ ይሄን ልነግራቸው የፈለግኩት ለምንድን ነው? ለሁላችሁም ትምህርት እንዲሆናችሁ ስለፈለግኩ ነው። አብረውየ ኖሩ እያለ ቤት ሰሩ። ያው እሱ በኢትዮጵያ እሷ ደግሞ በሳውዲ አረቢያ ሆና አብረው ሲኖሩ ሲኖሩ ተጠራቀመ። ያው በቤተሰብ ስለተጋቡ የልጅነት ባሏ የልጅነት ሚስቱ ነች። እና እንግዲህ ኢማጅን በእንደዚህ አይነት ነገር ላይ ምንም አይነት ነገር ይፈጠራም ብላችሁ አታስቡም። ከልጅነት ጀምራችሁ የምትወዱት የምታፈቅሩት ባላችሁ ባሌ ነው ብላችሁ የምትኖሩት ሰው ወደ ሳውዲ አረቢያ ከመጣ በኋላ ምር እየላከች ለኝ እሱ ራሱ ነው ቤቱን ሲሰራ የነበረው። ይሄን ብኝ መሰለ ቤት እና ይሄ ቤት ሳይሆን ሌላ ቤት ነው። ባይዘዌ ይህ አይደለም፣ ግን እሷ ጀግንነቷን ነው ለእናንተ ላሳያቸው የፈለኩት። ማለት አንዳንድ ሴት ከወንድ ጋር ሲፋቱ ያለቅሳሉ፣ ይጃጃላሉ ዝም ብለው በቃ፣ እሱም ሌላ ወንድ ጋር ስለሄዱ እነሱ መሄድ ይፈልጋሉ። ችኘቱ ግን ጀግና ሴት በመሆኗ፣ ጀግና ሴት በመሆኗ ብቻ ሳይሆን ጀግና ወንድም ስላላት ስለታማ ከዚህ በፊት ይህ ግንብር እንዲያረግ እንዲያረግ ስላላት የልጅነት ባሏ እንደዚ አይነት ወንድ እንዳልሆነ ለማሳየት ጀግና ወንድም ስለነበራት በርትቶ ያበረታታት ወንድም አላትና፣ እንደዚህ አይነት ወንድም ስላለና ለሁላችንም ክብርና ምስጋና ይገባቸዋል። እጅግ የሚመሰገኑ ይገባል። ይሄ ጀግና ወንድማችን ግን ባሏ፣ ይቺ ልጅ ያው እንግዲህ አብረው ሆኑ፣ ቤተሰሩ ትልቅ ደረጃ ላይ እየደረሱ እያደጉ እያሉ ባሉበት ሰዓት እንግዲህ ማገጠ፣ ምንም ማረግ አይቻልም። የኢትዮጵያ ደግሞ ይሄ የታወቀ ነው። ስለዚህ ከመማገጡም አልፎ እንግዲህ ያው በአንድም በሁለትም ሁኔታ ብር በወንድምሽ እየላክሽ ነው፣ በምንድን ያው ጸቡን ስለሚፈልገው በዛ በዛ የተነሳ ከዚች ልጅ ጋር እንካ ሰላንቲያ ሲባባል በመሀል ላይ እንግዲህ ወይ ብር በወንድሟ እሷም የምሰማው ነገር ሲኖር ብር መላኳን ስታቆሙ፣ ደግሞ ብቻ በሆነ ነገር ታውቆታላችሁ ሚስጥሩ መዘርዘር ባያስፈልግም ሲስተሙን ስለምታውቁትኝ በዛ ምክንያት ብር ለምን አልተላከም በክል እየላክሽ ነው ምናምን በማለት የተነሳ ተጣሉ። እንደውም እንድንፋታ ፈልጋለሁ ምናምን አለ። ዙሮ ዙሮ ያው ትዳር የጋራ ነው የብቻቸው አይደለም። ትዳር በሁለት ሰዎች የሚመሰረት ነው እንጂ በአንድ ሰው ብቻ አይደለም። ሶስቱ ካልፈለጉ እሱ የማይፈልገው ትዳር እናንተ ማቃነት አትችሉም። አብራችሁ ሲሆን ነው ልታቃኑ የምችሉት። እዚህ በዚህ የተነሳ በአንድ ሰው የተሰበ ማለት ከባለቤቷ ጋር ተጣሉ። ፍች እፈልጋለሁ አለ ተፋቱ። የኔ መሰለ ቤት የሰሩትን መርሳ ላይ እኔ ነኝ ያለ ቤት እንግዲህ ማጭ መርሳ መሀል ከተማ መርሻ በጌት እየተሰራ ቤት አሻፍረኝ ብሎ እንግዲህ ምንም በማይታወቅበት ሁኔታ በራሱ ጥፋት ራሱ ከሌላ ወልዶ ራሱ በማገጠብ በራሱ ጥፋት ይቺ መስዋዕትነት የከፈለች እንጂ ጀግና እህታችንን ቤቷንም፣ ትዳሯንም፣ ህይወቷንም ፍርስርስ አደረገው። አናቱ ይፍረስና ነገር ግን እንደዛም ሆኖ እሷ ልቧ ተሰብሮ ይቀራል የሆነ ነገር ትሆናለች ብሎ ነበረ። ይችን ጀግና እህታችን ደግሞ ያ የተሸጠ ቤት ተሸጠ እኩል በኩል ተካፈሉ። ያነ ብር ላይ ትንሽ ጨምሮ ወንድሟ በዛም በዚህም ብሎ እሷንም እንድትጠነከር አድርጎ ሌላ ቤት ይህን የመሰለ ቤት እንድትሰራ ትሰራ አደረጋት እና ቤቱ ገና አልቋል ግን ይሄ የድሮ ቪዲዮ ስለሆነ የላከችልኝ ሚስጥሯን፣ ሂስትሪዋ በጣም ሰፊ ረዝም ነው እና ስለላከችልኝ። ስለላከችል በጣም ገርሞኝ ስለነበረ ማለት ሁሉም ሴቶች አረብ ሀገር ያሉ ሴቶች በሙሉ ሊማሩ ይገባል። አብዛኞቹ አረብ ሀገር ያሉ ሴቶች እንደዚህ አይነት ችግር ሲገጥማቸው ቶሎ ብላቸው ነው ልባቸው የሚሰበረው። ቶሎ ብላቸው ነው በቃ ሌላ ውሳኔ የምትወስኑት። ግን በቃ ያ የፈረሰ ነገር ደግሞ መቃናት እንደሚችል ማወቅ አለባቸው። ያ የፈረሰ ህይወት ነገ ሌላ አዲስ ህይወት ነው። ፈጣሪ የፈቀደው ነገር ነው የሚሆነው። እሱ ስለሄደ ስላልሄደ አይደለም። ከሄደ ሄደ ነው።

መሄደ ስለማይቀር ሲሄድ ደግሞ ስራ ብዬ ምክንያቱም ብዙ ሰዎች ያዘዝብኝ ትዕዛዝ አለኝ ቪዲዮ እንዲቀርጽላቸው ምናምን በዛን ሰዓት በደንብ አድርጌ ያሳያቸዋለሁ። እናየዋለን ሙሉ ቪዲዮውን። ይሄ የቆየ ስለሆነ ነው፣ የቆየ ቪዲዮ ነው። ሳያልቅ በፊት አጥሮ ሲታጠር ቤቱ ቋቋቋሙን ሰርቪሶቹን የምኑን። አሁን እንደነገረች ቤት ወረድ ሁሉ ነገር ያለቀለት ነው። በቀጣይ ቪዲዮ ደግሞ እኔ ሂጄ በደንብ አርጊ ቪዲዮውን አሳያችኋለሁ። የዚችን ጀግና እህል የዛን ጀግና ወንድማችን ነን። እንደዛ አይነት ወንድም ያብዛልን ሁላችን ነው። እና ሴቶች ዬ ህይወት ይቀጠላል። አንዱ የታባሽ ሲላችሁ አንዱ ምላርግልሽ የሚላል። እና በአንድ ሰው ተስፋ አትቁረጡ፣ አይዟችሁ። ጀግና ሴት ሆኑ፣ ራሳችሁን አትጣሉ፣ አትጣሉ፣ ጀግና ሆኑ። እሱ ስለሄደ ብስቁልቁላ ትብሉ ስለሄደ አትተክሱ፣ አትሰኑ። ይሄች እዚህ ቸነጀግና እህት ልትሆኑ ይገባል። ሁላችሁም ወዳችኋለሁ። ከወደዳችሁት ላይክ አርጉ።